ጉድፈላ ጉድፈላ ለቻ ስቴራ ወቀስ ዘፍን ማለት ነው እና ወራ ምን ሆኗት ነው? ምን አጋጥሞት ነው በዚህ መልኩ የመጣው? ቡራ እንግዲህ በአጭር ቪዲዮ መጥቷል ማለት ነው። እንግዲህ ትንሽ ደንገጥ የሚያስብል ቪዲዮ ነው የለቀቀው እኔ አልጠራጠርም አንቺ አትሄጅም ከእኔ ሌላ የሚል ቪዲዮ ለቋል ማለት ነው። ዘፈን ማለት ነው እንግዲህ ብዙዎቻችን ተደናግጠናል። የምር እኔ አልጠራጠርም ከኔ ሌላ አንቺ አትሄጅም እያለ ማለት ነው እና ሃይሚ ካንተ ውጭ የትም አትሄድም፣ አንተም ከሷ ውጭ የትም አትሄዱም። ግን ዛሬ ምን አዲስ ነገር ኑሮ ነው? ምን አዲስ ነገር ሊኖር ነው? እኔ ትንሽ ደንገጥ ብዬ ለእውነት ለመናገር ማለት ነው። እና ዛሬ በአዲስ ቪዲዮ ይመጣሉ። እኔ አምንሽ አለሁ እኔ አልጠራጠርም ከእኔ ሌላ አትሄጅም ነው የሚል ማለት ነው። ብዙዎቻችሁ አይታችሁታል ቪዲዮም ማለት ነው እና ቡራ ዛሬ ምንድን ነው ምን አጋጥሞት ነው ምንድን ነው ያጋጠመው ነገር ምን አስቦ ነው ሀይሚ ዛሬ ምን አይነት ቪዲዮ ሊለቀቅ ነው እኔ እንጃ ብቻ ትንሽ ከባድ ነው ሀይሚ እንግዲህ በቀደምለታ ለታ ትንሽ አስደንግጠዋለች ማለት አግባኝ አንተ ወይ ካላገባኝ እኔ መርጬ እኮ ማግባት እችላለሁ ብላ አስደንግጠው ነበር እና አላቅም እሱን ሊመልስ ይመስለኛል እንደው ባልሳሳት ማለት ነው እና ብቻ ዛሬ የሆነ ነገር አለ። የሆነ ነገር ሲኖር ነው ቡራ እንደዚህ ቪዲዮ የሚሰራና ሀይም እንግዲህ ዛሬ ፍሪ ይልሻል ማለት ነው። ፍሪ ይልሻል የምር ከባድ ነው። ሰላም፣ ሰላም ቤተሰብ እንዴት ናቸዋለሁ? ሰላማቸው ይዛ በያላችሁበት እያልኩኝ ድምጽ ያርቋል። በጣም አደል ድምጽሽ አይሰማም እያላችሁኝ ነው። ቀረብ ብዬ ሰውራ ደግሞ ታፈነ እያላችሁኝ ነው። እንዴት እንደሆነ አላቅም። ብቻ ብሩክ ዛሬ በአዲስ ቪዲዮ መጥቷል። በአዲስ ቪዲዮ ሲመጣ እኔ አልጠራጠርም፣ ከእኔ ሌላ አትሄጅም እያለ ነው እንግዲህ ለሀይሚ፣ ነው እርግጠኛ ነኝ። ለማን ይሆናል ብላችሁ ታስባላችሁ? እና ሀይሚ ከአንተ ውጭ የትም አታድም የትም ከአንተ ውጭ ወደ ውጭ ብላ ከተናገረች ብዙ ጊዜ ሆኗታል ማለት ነው። እና አንተም ደግሞ ከአንች ሌላ የማይበት ዓይን የለኝም ብለህ ዱባይ ላይ ተናግረሃል ማለት ነው። ስለዚህ አንተም የሀይሚ ነህ፣ እሷም ያንተ ነች። ይሄንም ደግሞ ትናንት ታላቅ ወንድምህ አረጋግጦልናል ማለት ነው። ብቻ ግን ዛሬ ብሩክ አይዶን ነው ጓገጭ ብሎ ሊመጣብን ነው መሰልና ትንሽ ቢያስፈራ እንግዲህ በትግስት መጠበቅ ነው። ምንም አንልምና ሀይሚዬ ዛሬ ምናልባች ምናልባች ፈተና ሊገጥሟት ይችላል። አይዶንት ነው ፣ ምክንያቱም በቀደም ትንሽ አስደንግጠዋለች ማለት ነው። እና ብቻ ኦዲንስ ምን ገጥሞት ነው ብሩክ ምን ሆኖት ነው ምን አጋጥሞት ነው ምናምን እያሉ ነው። ግን ደግሞ አንዳንዴ በየራሳቸው ፈታ ማለት ይችላሉ። ሀይሚ ያሁን ትናንትናም ዛሬም በራሷ ፈታ እያለች ነው። እሷም ጧት የዘፈነችው ያችም እሷም የእኔ ነው ትላለች እያለች ነበር። እና በቃ ያዩሁን ላይ ይመኙሃል የሚለውን ነው። እንግዲህ ዛሬ የዘፈነችለት ለብሩክ ማለት ነው። እና ያዩሁን ላይ ይመኙሃል ነው። እንግዲህ ከስንቱ ላስጥልህ ነው። እንግዲህ ደግሞ ዛሬ ብራ በምን መልኩ እንደሚመጣ አናቅም። ብቻ ዛሬ ቪዲዮ የሚለቀቀው በሃይሚ ቤት ነው። ምን አይነት ቪዲዮ ሊለቀቅ ነው? የምሬ ነው የምላችሁ እና ብቻ ብሩክ እንዴት ነው የለቀቀው ሙዚቃ፣ ሙዚቃ ቢሆንም ትንሽ እንዴት ነው ይረብሻል። ብቻ ግን ምንም አይደለም፣ ሁሉንም በትዕግስት መቀበል ነው። ሀይሚየም እንግዲህ ሌላ ትልቅ ነገር ሌላ ትልቅ ፈተና መጥቶ ከሆነ በትዕግስት ተቀበይ። ያው በቀደም አንቺም እንግዲህ ቬሎ ለብሰሽ ካላገባኝ ብለሽ አስደንግጠሽው ነበርና ዛሬ ደግሞ ብሩክ በምን መልኩ ሊመጣ እንደው አናቂም። ብቻ ግን በጉጉት ነው የምንጠብቀው፣ ይህን ቪዲዮ ማለት ነው። ግን ምንም አይፈጠርም ምንም ማለት ነው። በነገራችን ላይ የሁለታቸው ፍቅር በጣም እየተጠናከረ ና እየጸዳ ጥሪት ብሎ እየተጣራ እየሄደ ያለው የምር። ጭራሽ ደግሞ በቤተሰብ ዘንድ በልባችን ውስጥ ያሉት ሀይሚና ናኔ ናቸው ብሎ ታላቅ ወንድሙ መላኩ ሲናገር፣ የምር እኔ ውስጤ ደስቴ ልነግራቸው አልችልም። የምርህን ነው ምላችሁ ና በቃ ደስ የሚል ሁኔታ ነው ሰሞኑን እየተያየ ያለው በሀይሚና በቡራ ማለት ነው እና ምንም ያምቢል ያምቢል። ሃይሚም የቡራናት ቡራም የሃይሚ ነው፣ ከፈጣሪ ጋር ማለት ነውና ግን ከፈጣሪ የተሰጣቸውን ፍቅር ደግሞ ሁለታቸውም ተንከባክቦ መያዝ አለባቸው። ሃይሚም ፍቅሯን ተንከባክባ መያዝ አለባት፣ ብሩክም ፍቅሩን ተንከባክቦ መያዝ አለበት። ሁለታቸው ጥንቃቄ ማድረግ አለባቸው፣ ይሄንን ነገር ግብ ላይ ለማድረስ ቁም ነገር ላይ ለማድረስ ማለት ነውና የሚመጣውንም እንዴት ነው በቃ ከሃይሚ ውጭ ወደ ውጭ፣ ከብሩክ ውጭ ወደ ውጭ እያላችሁ ራሳችሁ ነጥብ መዝጋት ነው። በቤተሰብ ዘንድ ደግሞ ተቀባይነት ስላገኘ በጣም ደስ ብሎኛል፣ በጣም ማለት ነው።